ንጋት እኮ ወለደች። ውጥር ውጥር ነጥር ነጥር አንድ ሰው እንዳይገርገር ሌላ ሌላ አዲስ ምዕራፍ ሊዝ ነው ሕይወቴ የሚለውን ድምፅ ከመስማት በላይ የሚያስደስት ምንም ነገር የለም። ነገር ግን መነጋገሪያ የሚያደርጉ ጉዳዮች ይበዙታል። ሶሻል ሚዲያ ላይ ለምን እንደዚያ ነገሮች ፖስት ይደረጋሉ የሚል ጥያቄያችንን እናነሳለን። ሰላም ጤና ይስጥልን እንደምን አላችሁ እንደምን ቆያችሁ የሴዳ ፖድካስት ቤተሰቦች እንኳን በደህና መጣችሁ ከሰሞኑ መነጋገሪያ የሆነ ጉዳይ የአርቲስት ገነት ንጋቱ ልጅ ማግኘት መነጋገሪያ ሆኗል ከዚህ ጋር ተያይዞ አዳዲስ መረጃዎችም እየወጡ ይገኛሉ ከምኔው ከምኔው የሚልም ሰው አልጠፋም ከተጋቡት ወይ ደግሞ ዳግም ከ14 ዓመት በኋላ ከተገናኙት አራት ወራቸው ያለፋቸው ገኒና ፕሮፌሰር ከመቼው አልጋ ላይ ተኝተው ልጅ ለመፍጠር በቁ ወይስ በሳይንሳዊ ጉዳይ ልጅን ወለዱ የሚሉ ሰዎች አሉ። ከምኔው ከምኔው ከምኔው ነው ደሞ ቤት ክራይ ሚደርሰው ቀደሞ ቀድሞ ከምኔው ከምኔው ከምኔው? እናት ለመሆን የእናትን ስቃይ ለማየት እናት መሆንን እንደሚፈልግ ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። ነገር ግን ዘጠኝ ወር አርግዛ አመጣ የብት ወልድ እናት በሰላም መገላገሏን ሳናቅ ብዙዎቻችን ሶሻል ሚዲያ ላይ ፖስት ስናደረግ እንታያለን። አንዳንድ ሰዎች ካረገዙት ጀምሮ የቪዲዮ መሸቅያ ወይ ደግሞ የገቢ ማግኛ ለማግኘት ሚስቶቻቸውን ሜዳ ላይ ወይ ሚዲያ ላይ ሲያሰጡ እንመለከታለን። በሰላም ተገላግላ ልጅ ማቀፏን ሳታውቁ ፖስት የሚያደረጉ ሰዎች ይህን ህመም ስለማይረዱ ሊሆን ይችላል። ምናልባትም ይህን ህመም የሚረዱ ሰዎች ደግሞ ደብቀው ከወለዱ በኋላ ልጅ እንዳገኙ ሊናገሩ ይችላሉ። ገነት ንጋቱ እንደ ረገዘችው ያልሰማ ነው በዚሁ ምክንያት ነበረ። ነገር ግን ሶሻል ሚዲያ ላይ መውለዷን በራሷ ስቶሪ ፔጅ ላይ ፖስት ማድረጓ መነጋገሪያ አድርጎታል። እውነት ይሄ ነገር ወልዳ ነው ወይስ ለቪዲዮ ነው የሚሉ ሰዎች አሉ። አንዳንዶቹ ደግሞ የሰው ልጅ በር ከዘጋ አደጋ አለው፣ ቀልብ የለውም በር ዘግቶ ከተኛ የሚሉም አልጠፉም። የእውነት ገነት ወለድሽ ለካ ሰቡ ገይስ መበር ከዘጋ በኋላ ቀልብ የለው ቀልብ የለው። የእውነት ግን ወለደው ከዛናው ሽሩሩ ማሞ ሽሩሩ ብላኑ እንደገና የምታሳድገው እግዚአብሔርን በዚህ ድሜ እናቷ እንኳን ብታያት ምን ትላታለች እናቷ ከእሷ ጋር ነው የምትኖረው ትልቅ ሰው ናት እና በዚህ እድሜ አሁን ልጇ እንደዚህ ወሲብ እንደምታደርግ ብታስብ እናቷ እራሷ አትጠየፋትም ነው ጋይስ እ አትጠየፋትም የኔ እናት በዚህ እድሜያ ወለድኩ ብላ ብትደውል ብሎክ ነው ማደርጋት ነው ይሁ የእኔ እናት ደውላል አይደለችም ግስ ጎረቤት ሁላ ደውሎ እናትሽ ወለደች ካል ጎረቤት ሁላ ሳይቀር ብሎክ ብሎኩ ማረጋችሁ ባለጌ ቤተሰብ የለኝም። ምሬጌስ ይውስ አንዲ እናቴ ደውለ እንደደና ነገር እንኳን ማርያም ማራችሽ እንኳን ሳክቲኝ ብትለኝ እግዚአብሔር ብሎክ ነው የማረጋት። ማረጋትል አታረጓትም? እናታችሁ አሁን በዚህ እድሜ ወለድኩ ብትል በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ግን እንደ ሀበሻ እንደው እኔ አሁን ያው በቪዲዮ ስለሆነ ነው እንጂ ገኒ ገኒዬ እንደው ሽፍን ድብቅብቅ አድርገሽውም እንደው ወለድሽው። እኔ ግን አንድ ጥያቄ አለ፣ ያልገባኝ ነገር ከባለቤት ጋር ከታረቅሽ ዶ ታረቅን ከተባለ ወይም ደግሞ ወደ ቤት መለስኩት ካልሹም አንድ አመት ዘጠኝ ወሩ ናችሁ። እንደ ወይን ስትፎ ነው ያን አልተጣላችሁም ነበር። እኔማ እኮ እንደ ሀበሻ አይደለም ቁጭ ብዬ ገኒዬ ብትኝ ራሴን በራሴ ገኒዬ ሰውላ ናለች ማለት ነው ምናም አልጀመርኩም። እውነት በልጅ ፈጣሪ ባርኮች ከሆነ አያምሶ ሀፒ በጣም ደስተኛ ነኝ ግን አይመስለኝም ገ አይመስለኝም አይመስለኝም አይመስለኝም ከሆነ ግን ጥያቄ አለ ይሄ ኢትዮጵያ ህዝብ እንደኩ መጠየቅ ይወዳል ገ ከኔ ጭምር የወለደች የወለደች አይመስለኝም እየፎገረችን ነው የሚመስለኝ አሁን እንግዲህ ሰብሰብ ብንበልና አርቲስት ገነት ንጋቱን እንጠይቃታለን ኑ ውሸት ከሆነም እግዚአብሔር ይመስገን ብለሽ እጅ ብቻ አድርገሽ የፖሰችው እኛን ለማሳሳት ነው። ክፉ ነገር ልታናግሪን ነው። ውሸት ነው። አሁን የኔ ቤተሰቦች ሊያየ ውሸት ነው እያሉ ነው። ግን ህዝቡ እንዳለ ትላንትና እንቅልፍ ነስቶት ነበረ። እንቅልፍ ነስ ገነት ወለደች ብለው በቃ ተጨናንቆን እኔ ራሱ አራሄ ነገር ውሸት ነው። ኢንስትግራም ግራ ገባኝ። ለማንኛውም ጥያቄው መነሳት ያለበት እዚህ ጋር ነው። ብዙ ሰዎች ሶሻል ሚዲያ ላይ የሚስቶቻቸውን ማርገዝ እስከ መውለድ ያለውን ፕሮሰስ በሙሉ ፖስት ሲያደርጉ እንመለከታለን። አንዳንዶቹ እስከ ዛሬ ድረስ እድለኛ ሆኖ ሚስታቸው ልጅ ስታሳቅፋቸው ተመልክተናል። ግን እስካሁን ድረስ በወሊድ ሚስቱን ያጣ አባት ሶሻል ሚዲያ ላይ ተመልክተን አናውቅም። ይሄ ጉዳይ የእግዚአብሔር ስራ ብቻ ነው። ልጅ ማሳቀፍ የሚችል ፈጣሪ ነው። ነገር ግን ሰዎች ብዙ ጊዜ እንደ ኮንቴንት የምንጠቀምበት አጋጣሚዎች ተፈጥሯል። በገነት ንጋቱ ደረጃ ይሄ ነገር ውሸት ከሆነና ምናልባትም ትኩረት ለመሳብ አድርጋ ከሆነ ይሄ ጉዳይ አሳፋሪ ሊሆን መነጋገሪያ ሆኖ ሊቀጥል እንደሚችልም ገነት ንጋቱ እንዲት አደረጋለች ብሎ የማይጠብቁ ብዙ ሰዎች አሉ። ወልዳለች ብሎ ያመኗት አሉ። ነገር ግን ለኮንቴንትና ሶሻል ሚዲያ ላይ ያላትን ሀሳቦች በፈለገች መልክ ለመግለጽ ከሆነ ምናልባትም ግን መነጋገሪያ ሆኖ እንደሚቀጥል ይጠበቃል። ልጅ አግኝቶ ከሆነ ፈጣሪ እንኳን ሰጣቸው፣ ያላገኙትም ደግሞ ተስፋ እንዳላቸው በዚሁ አጋጣሚ ጠቁሞ ተናግሯል። እናንተ ገነት ንጋቱ ከወለደች ወለደች፣ ውጥር ወጥር፣ ነጥር ነጥር እያልሽ ስሪ አዳሚ ገናነን ጋይስ፣ ገናነን። ገነት ንጋቱ ከወለደች እኛም በሱ አድሜ እንወልዳለን። ግን ጋይስ፣ ከምን የወለደች አራት ወራቸው እኮ ነው ከታረቁ። ከዛ በፊት ንንን አድርገውን እያረጉ ነበር፣ አርገዋል ማለት ነው። እና እንዲ ማሻአላ ማሻአላ ትቶ ትቶ ወለደች፣ ወለደች፣ ወለደች። ስለዚህ ማሮቼ፣ ፍቅሮቼ፣ ወጥር ወጥር፣ ንጥር ንጥር እያላችሁ አዎ ሀገራችሁ ትገባላችሁ ከዛ በኋላ በአቦ በስላሴ በገብርኤል በቅዱስ ገብርኤል እያላችሁም ቢሆን ትወልዳላችሁ ችግር የለውም እና ገነት ንጋቱ ወለደች ማሻ አለው ደስ ይላል ልጅ መውለድ ከሞቶ መነሳት ጋር ተመሳሳይ ነው ብሎ የሚጠቅሱ እናቶች በተለያዩ ጊዜ በሶሻል ሜዲያ ላይ ተመልክተናቸዋል ከእነሱ መካከልም በአምለሰት ሙጬ ፖድካስት ላይ ጋዜጠኛ ናፍቆት ትዕግስቱ ቀርባ የተናገረችው ትዝ ይለኛል ከዚህ ጋር ተያይዞ በተለያዩ ጊዜ እንግዲህ የተለያዩ የሶሻል ሚዲያ ኮንቴንት ክሬተሮች ሚስቶቻቸው ሲያረግዙ ጀምሮ እስከሚወልዱ ድረስ ፖስት ያደርጋሉ የሚለውን ቀደም ሲል አስቀምቻለሁ። ከዚህ ጋር ተያይዞ መጨረሻቸውን ግን መገመት ስለማይችሉ፣ መስጠት ማሳቀፍ፣ ወይ ደግሞ መንሳትም የሚችል ፈጣሪ ስለሆነ ፐብሊክ መደረግ የሌለባቸውን ነገሮች ከሚዲያ ቆጠብ ብናደርግ የተሻለ ነው እያልኩኝ በዛሬ ጉዳዮቻችን ማስተላለፍ የፈለግኩት ገነት የእውነት ልጅ ወልዳ ከሆነ አርያ ትሆናለች። ያረገዘችበትን ጊዜ ደብቃ ልጅ ያቀፈችበትን ለሚዲያ ተከታዮቿ መግለጿ አርያ እንደ አርያነት ልናስቀምጣት እንችላለን። ምናልባትም ቅድም እንዳልኳችሁ ትኩረት ለመሳብና እንደ ሶሻል ሚዲያ ሰዎች ትኩረትን ለማግኘት ከሆነ ግን አሳፋሪ ድርጊት ሊሆን ይችላል። ብዙዎቻችሁም ከዚህ የሆነ ነገር ትማራላችሁ ብዬ አስባለሁ። መብላቷን ሳጣቅ እጇን ታጠበች እንደሚባል እንዳትሆኑ። ልጅ ለማግኘት መንገዱን ስትጀምሩ ፍጻሜውን ካላያችሁ ሶሻል ሚዲያ ላይ ባትታወጡ የተሻለ ነው እያልኩኝ የዛሬ ፕሮግራማችንን እዚህ ላይ አጠናቅቃለሁ። ቀጣይ በተሻለ እና በምርጥ ቪዲዮ አገኛችኋለሁ።